ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ እንዴት ናችሁ? ዲ ሀገር የልቤ ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብ ዓለሚን ተከታታይ ወድስ ከቴ ባረከላሁ ፊኩም። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። በነገራችን ላይ አንድ ነገር ነው የሚያስደስተኝ ነገር አለ። ገጠር ውስጤ ነው። ከዛ ሁሉ ማዳምን ሂጂ፣ ወዲ ጂቢ አምጪ ሩጪ እንቅልፍ የመጡ ራሱ ናይ ማለት ያለ ምንም እረፍት እንቅልፍ እንኳ እየፈለጋችሁ እንቅልፍ የምታጡበት ሀገር አረብ ሀገር ነዋል። ወላይ ሰርታችሁ እራሱ እንዳልሰራችሁ ሱብሃናላህ። በተለይ ሲደክማችሁማ አረቦች ኳላቸው ነገር ድክም ሲላቸው ሱብሃናላህ። እና ያ ነገር ዛሬ ላይ እንደዚህ በፍላጎት በራሴ ፍላጎት በራሴ ውዴታ በራሴ ውሃ ላመጣ ወንዝ ሂጅ ነውና፣ ዋይ እየመጣ ነው ተሸክሚ ማለት ነውና፣ ብዙ ጊዜ ሰው ይገርመዋል ማለት ነው። በተለይ ኒቃብ ለብሰሽ ተሸፍነሽ እንዴት ነው የምታይ የሚል ሰው አለ ራሱ። ወላይ ምሬ ነው ብላችሁ፣ ወላይ ምሬ ነው ብላችሁ፣ እንዴ፣ እንዴት ነው የምትመለከች፣ እንዴት ነው የምታይ ምናምን የሚል ሰው አለ። ይታየኛል። ሺ ውዶች አታይም ብላችሁ ነው የምታስቡ ሰዎች፣ አብሽሩ፣ አብሽሩ ሻላ ና አንዳንድ ያው መስጂድ አንዳንድ ውሀልችንና በየሁለት ቀኑ ምናምን ያው ማሻላ። በነገራችን ላይ ስለ ጎጃም እስኪ አንድ ነገር ላውላ። የጎጃም ሰው ማለት በዲኑ ደካማ ነው፣ ግን ባወቀው ልክ ግን ጠንካራ ነው። ወላይ ምሬ ነው ምላችሁ። ደካማ ነው ስላችሁ ምንም አያውቅም ማለት አይደለም፣ ወይም አይሰግድም አይጾምም ማለት አይደለም። የሚገርመው አልሐምዱሊላህ ረብ ለዓለሚን የጎጃም ሰው እና የጎንደር ሰው ጠንካራ ነው። ብዙ ጊዜ ማሻአላህ ምንም አህለል ቢዳዎች ቢኖሩም፣ ያ ደግሞ ወደውና ፈልገው አይደለም የሚያስተምራቸውና የሚያመላክታቸው አተው እንጂ ማለት ጥንካሬያቸው እንዳለ ሆኖ በጣም ጎጎዞች ናቸውና፣ በነገራችን ላይ ስብሓናላህ እኔ ባደኩባት ምድር ራሱ መስጅዳችን ጀማዕዋ ብትሆንም ምንም ትንሽ ብትሆንም እዛችው ውሃ አላት፣ እዛችን መስጅድ አላት፣ እዛቸው ኡስታዝ አላት ማለት ነው። እና የሚገርመው ስብሓናላህ ሰው ራሱ መስጅዱ ሲነካበት አይወድም እና ተቤታችን ልካችን ለካፊሮች ያለን ቦታ የምሬ ነው፣ ምላችሁ በነገራችን ላይ ተካፊሮች ጋር አብሮ መኖርም እንችልበታለን። አልሐምዱሊላህ ማለት ምን አለ መሰላችሁ፣ ለምሳሌ ወንዝ ሂደን ውሃ ልናመጣ ከሄድ የመስጂዳችን ምናምን ከሆነ ምንም ተራ እንጠብቅ ተራ ጠብቁ ካሉን ያ አላህ ልንጋደል ለምን ደርስ በበኩላችን ማለት ነው። ለምን መሰላችሁ? አንዳንዴ ዲናችሁን ዝማ ወባወቃችሁ ውስጥ ልቅ ስትጠብቁ ትከበራላችሁ እና ብዙ ጊዜ ብዙ ጊዜ በኢስላም ላይ ጥላቻ በደል ቢኖርም በዛው ልክ ደግሞ አልሐምዱሊላህ ሙስሊሞ ጠንካራ ናቸው። ና ባረከላሁ ፊኩም ያንን ላሳያችሁ ፈልጌ ና ያው በሁለት ቀን አንዴ እና በሁለት ቀን አንዴ ወይም ደግሞ ዛሬ የኛ ከሆነ ነገ ደግሞ የነዚኞች ጎጥ ተብሎ በየሁለት ቀኑ አንዳንድ ስራ ውሃ ከመስጅዳችን እናመጣለን እና አልሐምዱላህ ረብ አልዓለሚን ጀማ ጠንካራ ነው ብዬ አስባለሁ። ለምን እዛው ላይ ሀታ ውሃ ሲያስቆፍሩ ይቻሉትን ያደርጋሉ። ካልቻሉ ለውጭ ሀገር ላሉ ወይም ሳውዲ፣ ዱባይ ብቻ አረብ ሀገር ላሉ እህቶች ውሃ ቆፍረናል አግዙን ይላሉና በነገራችን ላይ መስጊዱም ሲሰራ፣ እንዲሁም ደግሞ ውሃ ሲቀፈር ቀለም ሲቀባ ራሱ እኔም ነበርኩበት እና በነገራችን ላይ በዛን ሰዓት የኔ ወንድም ነበረ የመስጅዱ ቀለም ሲቀባ ራሱ ቪዲዮ ሰርቶ ፎቶ አንስቶ ይላከልኝ። ያስቀባው ደግሞ ቀለሙን የአክስቴ ልጅ ነበር። በዛን ሰዓት ያወሱ የተሻለ እውቀት አለው በሚል ሰዎች መርጠውት እንዲሁም ደግሞ ውጭ ያለን እህቶች መርጠ ነው ማለት ነው። እና መሻላህ ደስ የምትል መስጅድ አለችን። በነገራችን ላይ የኢድ ሰላት እለት የሰገርንባት መስጅድ ናት። እና ጀማው ራሱ ትንሽ ናቸው። ትንሽ ቢሆንም ግን በዛው ልክ ጠንካራና ጎበዞች ናቸው። እና ምንላችሁ ፈልጌ ነው። ያው አልሐምዱላ አንዳንድ ስራ ሲሆን ህጀ በጀርባ ያመጣሉ። አንዳንዴ እኔ አንዳንዴ ማዘሬ እና ምላች ፈልጌ ነው። ዛሬ እንዴት ልጅ በጀርባሽ ዋ ትሸክም ያለሽ አረብ ሀገር ኖረሽ እንዴት ኒቃቢስቱ ነሽ ምናምን፣ እንዴት ይታይሻሉ ምናምን ምትሎቶች አላችሁ። አልሐምዱላ ረብል አለሚን መዳምንም የማልፈልገው ቤት ራሱ ቴንኮ ሰራ ነበር። ታውቃላችኋል። አንዳንዴ እንዴ ወንድሟ ቤት እናቷ ቤት እህቷ ቤት ምናምን ትወስዳችሁ እና ሽንት ቤት ያሳጥቧችኋል ምናምን ነገር እና እንኳን ለቤተሰብ ስላችሁ ነው ባረክላው እና ምናምን ላችሁ ፈልጌ ነው። በመቀጠል ደግሞ ብዙ ጊዜ የሰውን ስነ ልቦና የምትጎዱ እህቶች፣ የሰውን ስራ የምትንቁ እህቶች የምር አላህን ልትፈሩ ይገባል። በተለይ ደግሞ አንዳንዴ ውጭ ሀገር ሄዳችሁ ሰለጠን የምትሉ እህቶች እህቶች አላህን ልትፈሩ ይገባል። ስልጣኔ ማለት ሰውን መሳደብ መተቸት ምናምን አይደለም። አልሐምዱሊላህ ረብል ዓለሚን። ስልጣኔ ማለት ራስን መቀየር ነው። በቃ ከትናንት ማንነታችን ዛሬ የተሻለ ሆኖ መገኘት በብዙ ነገር እና አንድ ገጠመኝ ልንገራችሁማ አንድ የመርካቶ ላይ ረመዷን ሳይገባ የሆነ ትዕዛዝ ታዝዤ እሄድ ነበር እና ብዙ ጊዜ ቶች አዲስ አበባ በነበርኩበት ሰዓት ለብዙ እህቶቼ፣ በነገራችን ላይ ቡና ያስመጣው ከዛ ነው። ለአንድ እህቴ ብቻ ነው አልቆብኝ፣ ሶስት ኪሎ ለእናቷ ቢቸና ወይም ከጎጃም የገዛሁና በዛ ግን ሰአት ቡና ብዙም የለም ነበር። ደህነኛ ቡና ግን ያው ለእሷ ከሆነ ቦታ አስመጥቼ ምናምን ነው ለማዘሯ የሰጠሁላት፣ ና አልሐምዱሊላህ ረቢል ዓለሚን። ከዛ የገጠመኝ ገጠመኝ ነው የምናችሁ፣ አጋጣሚ ወደ ስምንት ዘጠኝ ኪሎ ቡና ልገዛ ሄድና መርካቶ እገባለሁ። ከዛ በጣም ራበኝና ተቸገርኩና አንድ እህት መከረችኝ ደግሞ እየራበሽ ዝም ብለሽ እንጀትሽን አስተላግበሽ ቤትሻ ቲጂ ገዝተሽ ቢ ምናምን ትለኛለች። ና እስኪ መርሃባ ብዬ እዛ አንድ ቀን እንዲህ ስመለከት በጣም ደስ የሚል ቦታ አጣሁ። እዛው ላይ ሻህ የሚጠጣለ ቡና የሚጠጣለ ጫት የሚቅማለ ምናምን ምናምን። ከዛ ግን አምስት ስድስት ሰዎች ናቸው፣ ትልልቅ እናቶች ናቸው። ና ሙዚ ይዘው ቁጭ ቁጭ ቁጭ ብለዋል። በአንዋር መስጊድ አካባቢ ነው። እና በቃ እስኪ እዛ ቁጭ ልበልና ቡና ልጠጣ ፈልጌ ቡና ደግሞ የውጭ ቡና አይደለም፣ የቤት ቡና በደንብ አድርገው ካልሆነ እንዳጠጡ የምር። በተለይ ከውጭ የሚገዛ ቡና በጣም ልትጠነቀቁ ይገባል። ልብ ድካም ነው የሚሆናችሁና ሳልፈልግ ቡና ልጠጣ እንዴ ብዬ የሆነች ጥላ ለብሰ የተቀመጠች ሙዝ የምትሸጥ ሴት እየዋለች እና ሙዝ የሚገርማች በዛን ሰዓት ገዝቼ ነበር። ሙዝ በዳቦ መብላት ፈልጌ ዳቦ አጣሁ። መሀል ከተማ መርካቶ ላይ ስለሆነ ቦታውንም ብዙ ስለማላቀው ማለት ነው ከዛ ስብሃናላህ የሚገርመው ነገር አንድ ነገር አለ። ያንን ጥላ ለብሳች ሴትዮ ቁጭ ብላ ሙዝ ትሸጣለይ እና ምንም አልተሸጠላት መሰለኝ ስታይ እናት ነይ፣ ተለ ወደዚህ ነይ ጥላ ፈለገች ነው አለች። ና ጥላ አለበስ አረገች። ለካስ እንድገዛ ትፈልገ ነው። ሰላም አለይኩም ስላት፣ አለይክ ሰላም ወረሕመቱላ ወበረካቱ እና የስኪኔ ልጅ መስጊጂ ባአላ አለች። እንደጎላይ ምንም አልሸጥም ዛሬ ምናምን አለች። እንዲህ ቀና ብዬ ሳያት የድካም ስሜት ይሰማታል በጣም ደክሟታል። አልተሸጠላትም ያያዘችው ሁሉ እቃ እንዳለ ነውና ከዛ በቃ እሺ መርሃባ ልግዛሽ እንዴ ስንት ነው ኪሎ ስላት በጣም ቀንሳ ነበር የነገረችኝ አርባ ብር አለች። ሰማንያ ብር እኮ እየተሸጠ ነው እንዴት ስላት፣ ወይኔ ልጄ ወዩ በተሸጠልኝ ምናምን አለች። መርሃባሽ በቃ አንድ ኪሎ አርጊልኝ። እሺ ልግዛሽ ግን ገዝቻል ወዩ ኔም ልግዛሽ ስላት በረከ ሆኒ ምናምን ምናምን ብላት መርቃ ማለት ነው። ከዛ ቁጭ እንዳልኩ እኔ ራሱ ያ ሊደክመኝ የነበረው ዳቦ በሙዝ ልበላ የነበረው ቡና ልጠጣ የነበረው ድካሜ ለቀቀኝ ወላ የሷን ፊት ስመለከት። ከዛም በኋላ አንድ ሙዝ ላጥላጥ አደረገችና ሰጠች። በቃ የተለው ጠጋበይ ነው። እና ቢያትችን አለችና ከራሷ ሙዝ ሰጠች እና ሰጠችኝና ያንስ ልበላ ወላ ሆዴ ሞላ። የሚገርመው ከዛ ያን አንድ ኪሎ ሙዝ አረገችልኝ። ከአንድ ኪሎ ሙዝ ደግሞ በጣም ጨመረችበት ግማሽ ኪሎ የሚሆን ምናምን። በቃ ተናዳለች አልሸጥላት ሲል ያ አላህ። ለምን ነውታለም አልኳት። አይ ብሽሪ ችግር የለም ይኸው ሳትፈልጊ አይደል የገዛሽኝ። አልሐምድላ አንዳንድ ሰዎች እኮ አመናጭቀው ተሳድበው ብዙ ነገር ያደረጉናል። አንቺ ግን መግዛት አትፈልጊ ይገዛሽ እና ይሄ እኮ ይገባሻል አለችና ያንን እንደገና ከሷ ጋር በቃ ወሬ ጀመር። ስናወራ ስንጫወት ምናምን ቆየንና፣ በነገራችን ላይ እንደነዚህ አይነት እናቶችን ሳላደንቅና ሳላሞግስ አላልፍም። አላህ ይጠብቃችሁ። እንሻላና በጣም እንትን ብላት ነበረ። ደብሯት ጨንቋት ነበረና ምንላችሁ ፈልጌ ነው አንዳንዴ የሰውን ልጅ ደስታ መፍጠር ባትችሉ እንኳ ሐዘናቸው ግን ሰበብ አንሆን። የምር ነው ምላችሁ። ለምን አንዳንድ ሰዎች ለሐዘናችን ሰበብ ትሆናላችሁ? የምር ነው ምላችሁ። በነገራችን